ቤተሰብ እነዚህ ሰዎች እነዚህ ሰዎች ሊያሳብድ ነው በቃ ሊያሳብድ ነው። አሁን ሰይድ እና ሱምያ ታርቀው አንድ ላይ ይመጣሉ ምናምን ብለን እኛ እየጠበቅን ባለበት ባለንበት ጊዜ ማለት ነው አንድ ላይ ይመጣሉ ባለንበት ጊዜ ዛሬ ደግሞ ሌላ ነገር ይዘው መጠዋል። ሱምያ ይህ ፓስፖርት የሰላም ፓስፖርት ከጠፋ ተጠያቂው ሰይድ ነው። ሰይድ ደግሞ ፓስፖርትሽን ውሰጂ እያለ በአዲስ ነገር፣ መጥቷል። በብጥብጥ ማለት ነው በብጥብጥ ግን አሰላሙ አለይኩም ብያለሁ አላልኩም። ወዲያ ምርቃን ቴሌቪዥን ቻናል ቤተሰቦች፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ከነገ አልሐምዱሊላ፣ ወለላህ አልሐምድ፣ ሁሉም ሰላም ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ውድ ቤተሰቦች፣ እንግዲህ ሱምያና ሰይድ የእነ ሰይድ ግሩፕ እንበለው ዝምላሽ ግሩፓቸው በጣም ብዙ ስለሆነ የእነ ሰይድ ግሩፕ ማለት ነው። እንዳያችሁት የሰላምን ፓስፖርት ቀምቶ ሰይድ፣ አሁን ሰላም በባህር ልትመጣ መከራን እያየሽ ነው። እሱ ደግሞ እሰጥሻለሁ ውስጥ ሂጂ እሱ ለምን እስከዛሬ ያቆይበታል ያቆይባታል? ሲጀመር ፓስፖርቷል ለምን እስከዛሬ ታቆይባታል? መስሎኝ ነው የሚባል ነገር የለም። በመስሎ ብዙ ነገር እኮ የእንትን እያለ ነው። በባህር ሄዳለሁ ብለሽ ህይወትሽን ሰጥሽ ምትሄጂ ከሆነ ምናምን ታርግ ታዲያ እሷ አሳዘን እስኪያበራ እንዴት የሰው ፓስፖርት እሱ የሰው ፓስፖርት አስቀምጦ ዝም ይላል። አንዳንድ ጊዜ እኮ የሚሰሩትን በቃ አያውቁም፣ በቃ አያውቁም። ሰው ሰው ሀገር ተቀምጦ ያለ ፓስፖርት መንቀሳቀስ እንደማይችል የታወቀ ነው አይደለም? ስለዚህ አንድ ቀን ሁለት ቀን እኮ ይቻላል። አንድ ቀን ሁለት ቀን ምንም አይደለም፣ ለማስፈራራት የሚሆነ ነገር ለመቀበለ ምናምን። ስንት ጊዜ ሆነ? ተሰላማው ቪዲዮን እንኳን ከለቀቁ ስንት ጊዜ የሆናቸው አቸው በባለፈው አይደል እንደ ለሽ እስከዛሬ ይይዝባታል። በቃ አሁን ማኮ ጉልበተኛውም አልታወቀም፣ አመጸኛውም አልታወቀም። ማን ነበረች? የሆነ ስብሰባ ላይ ነው እና ሌላ ቦታ ስትሄዱ ሌላ፣ መብራት ኃይል ስትሄዱ ሌላ፣ መንግስት ትራንስፖርት መንገድ ስትሄዱ ሌላ መንግስት፣ ውሃ ልማት ስትሄዱ ሌላ መንግስት፣ ሌላ ቀበሌ ስትሄዱ ሌላ መንግስት ብላለች እና ወርዳችሁ ስሩ ወርዳችሁ ዝሩ እያለ ስትል ነበር። አሁንም እኮ በቃ አይታወቅም። አሁን ይሄ ልጅና ምን ስለሆነ ነው እሱ የሷ ፓስፖርት ይዘ እንግዲህ ልጅቱን የሚያሰቃያት አንዴ በባህር አንዴ በምን እስክትል ድረስ ማለት ነው። ኧረ፣ ተው ተው ተው ተው፣ ጉልበተኞች ስለ ጉልበታችሁ ስለ ጉልበታችሁ ብላችሁ ተው ማለት ነው። ተው የምር ይህ ብጥብጥ አልፎ ያው እንግዲህ ያው እኛ አገር እንደ እንዳለ መታደል እንበለው ዝም እንዳለ መታደል ኑሮ ኢትዮባችን በመጥፎ ነገር ተለመደ። በእንደዚህ አታቻቸው ከሆነ ባለትዳሮችም ተፋታን ነው ተቀባነው ተለያየን ነው ነው ተቆራራፍ ነው ተጣላን ነው የሆነውንም ያልሆነውንም ማለት ነው እንግዲህ እነው ብዬ ጀምራችሁ ከሌሎች ጀምራችሁ ማየት ትችላላችሁ። ይተውን በመጣ በመጥፎ ነገር ነው ያስለመደው። በቃ ብልሹ ነገር ነው ያስለመድ ነው እንደዚህ ብጥብጥ አይነት ነገር ሲሆን ብዙ ይታያል። ብጥብጥ የሌለው ነገር ሲሆን ደግሞ ብዙ አይታይም። ስለዚህ እነሱን ለመዱና በቃ መበጣበጥ ሆነ ስራው ሁሉ ማለት ነው። መበጣበጥ እንጂ በጥሩ ነገር ቢሰሩ እና በጥሩ ነገር ብናስ ለምደው ይሄኔ እስከዛሬ ድረስ ጥሩ ነገር ይሆን ነበረ። ብቻ ግን በጣም ያሳዝናል ማለት ነው። ውድ ቤተሰቦቼ በጣም ነው የሚገርመው ምንም ማድረግ አይቻልም። እንግዲህ ሱምያም ተቆጥታለች። ሰላም የሆነች ነገር ብትሆን ብላ እብድ ሆናለች። እንግዲህ ጉዴፈላ ሳይድ ጉዴፈላ እንደመጣ ርገ ወስደ ስስጣታች ምች በባህር እንዳትሄጂ ደጋግሜ ነው ነግረሽ። ምንም ለእኔ መጥፎም ክፉም ብትሆኚ ጠላትም ራሱ እንኳን ብትሆኚ፣ ያው በባህር ጠላቴም ቢሆን እንዲሞት አልመኝለትም፣ እንዲጎዳ አልፈልግም። እንዲጎዳ ካልፈለግትለ ለምን አሰጣትም ለምን አሰጣት እንጂ፣ ምስኪን ሴት ልጅ ፓስፖርት ተቀምጣ ምን ያደርግልሃ እንዴ። ደግሞ ያነደደ አልኮ። ዛሬ ደግሞ ኮሜንት ይዩ ይዩ። ማቲ የወረዱበት ትንሽ ቪዲዮ ላሰያችሁ። ውድ ቤተሰቦቼ በጸሎታቸው አስቡ። እንግዲህ ሀገር ከገባሁ እንገናኛለን። ሀገር ከገባሁ በጣም የምፈራው ነገር ነው በባህር በጣም ሱምያም በዚህ ነገር እንዳትሄድ በጣም እፈራ ነበረ። ግን አሁን ይሄ ነገር ደግሞ ያው በባህር ነው እንግዲህ ፈርዶብኛል፣ ፈርዶብኛል። አሳዘነችኝ። እኔ ምስኪን ካላደረኩኝ እኔ ምስኪን ማለት ነው። በጣም ከባድ ነው ባህር ባህር ማለት ነው ለሴት ልጅ አይደለም፣ ለወንድ ልጅ በጣም ከባድ ነው። በጣም ከባድ ነው። ለምረም ሰው እንዴት ቀላል አርጎ እንደሚሆን እሱ እኔ ውሃን በብርጭቆ እንጂ በ ውሃን በብርጭቆ እንጂ ድሮ ድሮ ድሮ ልጅ እያለ ዋኝ ነበረ እንደዚህ ምናምን። አሁን እኔ ጣና ላይ ራሱ አንድ ቀን በመርከብ ጃለ ጣይቱ ጣይቱ ለመግባት እንግዲህ፣ ጣይቱን ታውቁታላችሁ አይደለ? የጣና ላይ ያለው ማናፈሻ ጣይቱ ማለት ነው። ከሱ ከሱ ለመሄድ ራሱ እየፈራው እጅ አውቃለሁ ግን ያው እንደምታውቁ ጣናን የሚያውቀልን ባህር ዳርዛ ጣይቱ መናፈሻ ማለት ነው። ከባህሩ ላይ ነው የተሰራ። ትንሽ ራቅ ይላል። ድልድይ አለው፣ በጣም ቆንጆ አስተማማኝ። ቤትም አለው እዛ ማለት ነው። እና ጣይቱ ለመግባት ራሱ እፈራለሁ፣ ግን ገብቼ አውቃለሁ። ብዙ ቀን ብቻዬንም ወይ ሰው ጋርም ገብቼ አውቃለሁ። በጣም ገብቼ አውቃለሁ። ግን እንኳን ሀገር አቋራጭ ልላክ ፈልጌ ነው። እንኳን አገር አቋራጭ ሰላም፣ እንግዲህ ሰላም ግቢ ይብለናል። እንኳን አገር አቋራጭ ባህርን ጣይቱ ለመሄድ ራሱ እየፈራው እኔ በመርከብ አንድ ቀን እያለውቅ አንድ ቀን ብቻ በአጭሩ ለማለት የፈለጉ ዛሬ ውድ ቤተሰቦች ሰይድና ሱምያ አናደዱን። አንድ ላይ መጣው በፍቅር በሰላም ቪዲዮ ይሰሩልናል ብለን ነበረው አልመጡም። ከአንድ ላይ ራሱ እንደውም እንደገና ሰላም ብትጎዳ ሰይድ ነው ተጠያቂው ተላለች ሱምያ። እሱ ደግሞ ነ ፓስፖርትሽን ውሰጅ ይላለች። በቃ ቅጥንቅጡ የወጣ ነገር ወይኔ በላቸው ባለፈው ታርቆ ብዬ ቪዲዮ ሰርቼ የእውነት መስሎኝ የእውነት መስሎኝ። እኔ ደግሞ ከሰው ሰምቼ ለከውሸት ነው እንዴ? ለምን ከታረቁ አንድ ላይ ቁጭ ብሎ ቪዲዮ አይሰሩልንም? ለምን ባለፈው ደግሞ እስቲ የኦሮሞኛ ትርጉም የምታውቁ ኦሮሞኛ እንጂሩ ትርጉም የምታውቁ የሆነችን ልጅ ይዞ በኦሮሞኛ ሲሰራ ነበር። ሾርት ቪዲዮ ላይ ነው ምናምን ተቆራርጦ ነው ያየሁት። ልጁ ጋር ተገናኝ ደ ሲሄድ በኦሮሞኛ ሲያወራ የልጅቱ ፊት ተሸፍኗል። የእሱ ልጅ ናት የሌላ ልጅ ነው መቼም? የእነሱ ድራማ ማለቂያ የለውም አይደለም እስኪ ንገሩኝ አሁን የት ላይ ነው? ምን ላይ ናቸው? ምን ላይ ናቸው? ምን ላይ ናቸው ማለት ነው። ወደ ቀረው ወደ ቤተሰቦቼ እወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይሄ የምታዩት መዝናኛ ደግሞ ታውት አረቢያ ጅዳ ነው እያያችሁ። ግን እንደዛ በእንደዛ አይነት ቪዲዮ መስራት ለስንት ጊዜ ነው የሚፈቀድ? እኔ ብዙ ጊዜ እንደዚህ ስልኬ ቀርጨ ቀርጨ አስቀምጥና በኋላ ድምጹ ሳይለንት እያደረኩ ሌላ ድምጽ እያስገባው እለቃለሁ። ለስንት ጊዜ ይፈቀዳል? በዚህ በራሱ ደግሞ ኮፒራይት የሚባል እንዳይኖር እንዳይኖር ፕሊስ። የራሴ ነው ራሴ ነው የቀረጽኩት፣ የራሴ ስላቸው በስልክ እንትን ያለ ነው የሰው ድምጽ ምናምን የለውም። ሆነ ቀረ ወደ ቤተሰቦች፣ ለዚህ ልጆች በቃ ልድድ አደረጉ አይቀጥሉን እንዲ ላቸው። እነሱኛ ታርቀው የነሱን ሰላም የነሱን አብሮ መኖሩ የነሱን ምንድን እየተመኘን እነሱ አሁን ሌላ ሌላ ባህር ሌላ ምናምን ይዘው ይመጣሉ። በቃ መጀመሪያ ልቀ ይላችሁ የነሱ ድራማና እንግዲህ እኛ ለማንኛውም ሰላም አሁን ተስፋ አንቆርጥም፣ ተስፋ አልቆርጥም። ሶምያ፣ ሰይድ ልጆቹ ከአንድ ላይ ተቀምጠው እየበሉ እየጠጡ ቤታቸው ፏ ብትን እያሉ ቪዲዮ ማየት እንፈልጋለን እንፈልጋለን እንፈልጋለን። በቃ ይግባችሁ ይግባችሁ፣ ሰይድና ሶምያ እንደ ድሯችሁ ቤታችሁ ላይ ፏ ብትን ብላችሁ ማየት እንፈልጋለን። ሰምታችኋል። ካልሰማችሁ እንግዲህ ሰብስክራይቤን አንስቼ ቁጭ ሰብስክራይቤን አንስቼ ችግር እኮ ሰብስክራይብ የነሱን ራሱ ባነሰው በሌላ ሰው ይመጣሉ በሌላ ቤተሰቦች፣ ሌላ ሰብስክራይብ ባደረግኳቸው ማለት ነው። ሌሎች ፈትፍተው ያመጧቸዋል። ስለዚህ አሁን የነሱን ሰብስክራይብ ባነሰው ራሱ ማፌ ባሄዳ ከዛ ሁሉ ነገር እንከባበርና ሱምያ እስከልጆቿ ልጆቿ፣ ሰይድ አብራችሁ ታርቃችሁ በሰላም እንድትመጡ መልእክት እናስተላልፋለ።